ሀና እና ኩኩ በጣም ተጣልተዋል ማለት ነው። እንግዲህ ኩኩ ሳሜን በጣም ነው የምታፈቅረው። ሶስት ሴት አንድ ወንድ አፍቅረዋል እና ሀና ደግሞ ሳሎን ቅጭ ብላ ነበረ። ከዛን ኩኩ ውሃ ይዛላት መጣና ጠረጴዛው ላይ አስቀምጣ ልትመለስ ስትል እንዲህ ኩኩ ምን ሆነች ነው ያኮረብሽው? ትላታለች ሀና ማለት ነው። ከዛም ኩኩ አንችነሻ ስትላት ሀናም እንዴ፣ እኔ ደግሞ ምን አደረግኩሽ? ስትል አሁንም ኩኩ ያደረግሽውን ነገርማ እራስሽ ታውቂያለሽ ለምን ድጋሚ ትጠይቂኛለሽ? ትላታለች። ከዛም ሀና አሁንም በድጋሚ ቆይመት ምንድነው ያደረኩሽ እኔ እስኪ ንገሪኝ፣ ስትላት እኔ ለራሴ ስንት የሚያስጨንቀኝና የሚያሳስበኝ ነገር አለ ደሞ ባንቺ ልጅ ጨነቅ እንዴ ስትል ኮኮ ምን ትላለች ነው እንዴ ትልና ቁጭ ትላለች ማለት ነው። ሰላም ሰላም፣ ውድና የተከበራቸው የቻናሌ ቤተሰብ ወይ ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። በእንጀራ እናቷ የምትሰቃየው ልጅ ሳባ ድራማ ማለት ነው እንግዲህ እንደቀጠለ ነው ሳባ ምን ሆነች ሳባ ማን አሸነፈ እንግዲህ አራት ሴት ነው መሰለኝ አንድ ወንድ አፍቅረው ነበረ ሳባ ግን የራሷ የሆነ ሌላ ህይወት ጀምራለች ሳሚን ግን ለሶስት አፍቅረውት እየተሰቃዩ ነው ያሉት ማለት ነው በተለይ ኩኩ ምን እንደሚሻላት አላውቅም ቤቴም እንደዚሁ ሀናም እንደዚሁ ማለት ነው ሁሉም አፍቅረውታል አንድ ወንድ ከዛም ኩኩ ቁጭ እንዳለች ምን ትላታለች ለሃና፣ ፍቅረኛዬን ቀማሽኝ ስትላት፣ ሃናም ወይ ኩኩ እኔ ለእንደዚህ አይነት ነገር ምንም ጊዜ የለኝም ብላ ትላታለች፣ ማለት ነው። ምክንያቱም ሃና የራሷ ብቻ ለማድረግ እየጣረች ነበረ፣ ግን ደግሞ ቤት የምዝጋ እርጉዝ ነኝ ብላ እየተሰቃየች ነው ያለችው። እንዲሁም ደግሞ ኩኩ አፈቀርኩ ሳሚ ብላ፣ ያው ሁሉም እየተሰቃዩ ነው ማለት ነው ከዛም እኔ በጣም ራሴን አሞኛል ትላትና እሺ ቆይ መት ምንድን ነው ማን ነው ደሞ ፍቅረኛ ስትል ኮኮ የእውነቴን ነው አልቀለድኩም ብላ ትመለስላታለች ማለት ነው ከዛም ሀና እንዴ ቆይ ማን ነው ፍቅረኛ ስትላት ሳሚ ነዋ አለቻት ከዛም ሀና ምን ትላለች ወይ ኮኮ ከመቼ ጀምሮ ነው ቆይ ደሞ እንዴት ነው መቼ ጀምሮ ነው ሳሚ ያንቺ ፍቅረኛ የሆነው ብላ ትመለስላታለች ማለት ነው ከዛም ኮኮ ምን ትላታለች? እንዴ ሀና ሳሚኮ ኮሽና ድረስ መጥቶ እንደሚያፈቅረኝ ነግሮኛል፣ ስትል ሀናም አሁንም በድጋሚ አላመነችምና፣ ኮኮ እየቀለድሽ መሆን አለበት ብላ ትመልስላታለች። ከዛም ሀና የኮኮ ወሬ ምንም ስላልተዋጠላት ዝም ብላ እየቀለች መሆን አለበት እባክሽን ብላ ዝም ብላት እያለች ቤቴ መጣችና በሩን ከፍታ ገባች። እንዴት ዋላችሁ ቤቶች አለችና ቁጭ አለኝ ማለት ነው አጠገባቸው። ከዛም ሀና ምንትናለች ለቤቴ የዚችን ጉድ የምትለውን አልሰማሽም ስትል ቤቴ ምንትላታለች የዚች ጉድ እኮ ምንም ማለቂያ የለውም ደግሞ ዛሬ ምን እያለችሽ ነው ብላ ትመልስላታለኝ ማለት ነው ከዛ ሀና ያልሰማች መስሏል ለቤቲ ሳሚኮ አፈቅረሻለሁኝ አለኝ እያለች ነው ስትላት፣ ቤቲም እ እሱንማ እኔም ሰምቻለሁኝ ብላ ትመልስላታለች። ከዛም ሀና ምን ትልና ወደ ቤቴ ማፍጠት ትጀምራለች። ከዛም ሀና አላመነችም አሁንም ማለት ቆይምት ምንድን ነው ስትላት፣ ኮኮ አየሻና እኔ ነገርኩሽን አላመሽኝም ነበረ ፍቅረኛዬን ቀማሽኝ ብላ ትመልስላታለች። ከዛም ሀና ኮኮ ስነ ስርዓተሽን ያዤ ትላለች አሁንም። ከዛም ኮኮ እንዴህ አና የምን ስነ ስርዓት ነው ያዤ የምትየኝ? ይሄው እኔም እሷም ነገረችሽ እኔም ደግሞ እንደሚያፈቅረኝ ነግሮኛል ብዬ ስነግርሽ አንቺ ግን አላመንሽኝም ትላለች። ከዛም ሃና ኩኩ ቆይመት ሲጀመር አንች አንቺ ከኔ ጋር ከመቼ ወዲህ ነው እንደዚህ አፍላፍ መከፋፈት የጀመርሽው ብላ ትላታለች ማለት ነው። እንደዚሁ ያሉ እንግዲህ ሶስቱም ተፋጠዋል። ቤቲ ደግሞ ዘም ብላ የጎኑ ሽያየች ትመለከታችኋለች ማለት ነው። ሃና እና ኩኩ እየተጨቃጨቁ ያለ ኩኩ አሁንም ልትመለስላት አልቻለችም። ከሃና ላይ ቆይመት ለምንድን ነው ባሌን የምትነቂ ስትላት አሁንም ሃና ኩኩ፣ ስነ ስርዓት ብትይ ይሻልሻል። ሲጀመር እኔ እና አንቺ እኩል የምንወዳደር አይደለንም በማለት ትላታለይ ማለት ነው። ኩኩም እንግዲህ ፍቅር ነውና ምንም ልትመለስ አልቻለችም። ከዛ ወደ ቤቴ ትዞርና ሲጀምር ቆይማ፣ ከመቼ ጀምሮ ነው ኩኩ እኔ ጋር እንደዚህ አክላፍ መመላለስ የጀመረችው? ትላታለች። ቤቴ ማብራ ስታሽቃበት እኔ እንጃ እኔ ምን አውቃለሁኝ እያለ ስትል፣ ኩኩ ልትመለስ አልቻለችም። ቆይማ፣ ስነ ስርዓት ባሊዝ ምን ልታመጭ ነው ሲጀመር ትላታለች። እንዴት ጭራሽ ትልና ሀናም ብድግ ብላ ኩኩን ለመደብደብ ትነሳለች። እዛ እንግዲህ ሁሉም እርስ በርስ ይደባደባሉ። ቤትም ትጮሃለች፣ ሀናም ትጮሃለች፣ ኩኩም ትጮሃለች ማለት ነው። ቤቱ ቅውጥ ብሎ በቃ ጸበጸብ ይሆናል። ከዛም ኩኩ እንግዲህ ሀና አንጨረጨረቻት በጣም ነው የተናደደችው። ምክንያቱም በቃ ያፈቅረኛል፣ ምን ታመጫለሽ? እወድሻለሁ ብሎኛል፣ በቃ ይወደኛል እያለ ስትላት። ከዛ ቤቲ ምን ትላለች፣ አንቺ ደግሞ በቃ ዝም በይ፣ ምንድን ነው እና፣ የአፍቅረሻ የውደድሻ ብርቅ ነው እንዴ ምናምን ትላለች ማለት ነው ቤቲ። ከዛም ሀናም ልቀቂኝ፣ ቆይ እስኪ ምን ልታመጣ ነው፣ እስኪ ልቀቂኝ፣ ምን እንደምታመጣ ለያት እያለች እዛ እርስ በርስ ያዙኝ ልቀቁኝ ትላለች። ከዛ ቤቲ ሲጀመር እኮ ሳሚ የኔ የልጅ አባት ነው፣ እናንተ ለምንድን ነው እንደዚህ የምትጣሉት? እሱ ላይ ለምንድን ነው የተንጠለጠላችሁት? በማለት ትላለች። አሁንም እንግዲህ ያው ያዙኝ ልቀቁኝ እያለች ነው እና ሀና ልቀቂኝ ቆይማ እስኪ ምንድን ነው የምታመጣው እያለች ኩኩን ለመደብደብ ትጋበዛለች ማለት ነው። ኩኩ ግን ከመቀመጫው ማለት አነሳችሁም ሶፋ ላይ ቁጭ ብላ ነው እየመለሰችላት ያለችው። የእውነት ለመናገር ያው ሳባን በጣም አሰቃያይ ተዋት ነበረ። ሳባ ግን ተሰቃይት አልቀረችም መጨረሻ ላይ የራሷ የሆነ ውሳኔ ወስና ቤቱን በራሷ አድርጋለች ማለት ነው። ቤተሰብ እንግዲህ እስኪ ድራማ አብረን የምንጨርሰው ይሆናል። ከተመቻችሁ ላይክሽን ማድረጋችሁን አትርሱ። ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት ያለ ሰላምና ዝነቱ አይለያችሁ እያልኩኝ በዚህ ልሰናበታችሁ ባይ ባይ።